ስላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መልክዓ ቅዱስ መስቀል መስቀል ኃይልነ መስቀል ጽንዕነ መስቀል የነፍሳችን መዳኛ ነው። ሀይዴ ክዱታል እኛ ግን እናምነዋለን። በመስቀሉን ያመንበትን እኛን በመስቀሉን ገና ለዝክረ ስምከ በመስቀል ሰሌዳ ላይ ለተጻፈውን እንደተጻፈን ስም አጠራረ ሰላምታ ይገባል።

ለቀመሰውን አፈን ሰላምታ ይገባል። የመለኮትን መልክ እብር የተሸከሙትን እንደ በረዶ ነጭ እንደሆኑ ጥርሶች ሰላምታ ይገባል። እንደ እባብ የተሰቀልከውን ፍቅርን ቁልፍ መድኃኒዓለም ክርስቶስ ሆይ! የሚጋደል የሞትን እባብ!

በጲላጦስ አደባባይ የተገረፈው መድኃኔ ዓለም ክርስቶስ ሆይ ስምህንም ለመጥራት በመስቀልና በኋላ ቦቻቸውን ይመረትናሉ አንገታቸውንም በሰይፍ የተቆረጡ አሉ። ለዘባነከ በአደባባይ ግርፋትን መከራ ለተቀረበ ለተፈረደበትን እንጀርባ ሰላምታ ይገባል። ወልደ ጎድጓዴን ቅዱስ ዮሐንስ ለተጠጋበትን ደረተ ሰላምታ ይገባል። እጆችህንም እግሮችህን የተቸነከሩ ኢየሱስ ክርስቶስ ሆይ አይሁድ በመስቀል ላይ ነው ያፈሰሱት። እንደ ምህር እስከ ዕለተ ምጽአት እንደረስ በሚነሱበት ምን ትውልድ ሁሉ ያለ ዝምታ ሲጮሁ ይኖራሉ። ለጽንከ በመስቀልን መስቀልን በፈቃደ ለተቀበለ ጭንን ሰላምታ ይገባል። ጽንንግን ጽንግንም ለያዙትን በመስቀል ላይ ለተዘረጉ እጆች ሰላምታ ይገባል። ልብስን መገረፍ በፈቃድ ለተቀበል እንደተቀበልከውንም አሸናፊ ክርስቶስ ሆይ

እየጊዜውን ለምትሰጠው ነው። ለአንተ ውሃ የከለከልከው መድኃኔ ዓለም ክርስቶስ ሆይ የመስቀልህን ክብር የምገልጥበት እና ፅኑ ኃያልን ቃላት ከአፌ ጠፍተዋልና ስለ መስቀልህን ክብር ፈጽሞ ምን እናገራለሁ? ለእምትከ የመስቀል መተት ነው። ለአገድ ጠንቅቆ ለሰፈረውን ክንደ ሰላምታ ይግባል። ወደ መንፈሳሽ ለተጠመቀ ሆኖ ለተቸነከረ መሃል እጅን ሰላምታ ይገባል። በምስሉ ላይ የታወቀውን የትህትና እና በትረኝ ክርስቶስ የጠላቶችን መዘወቻ እንዳልሆን የመስቀልን ቅርንጫፍን እንዲሁም ሆነውን የንብ ከመስቀልም ግንድ ማትቁረጥን ለአጥቢ ቀብር አምስቱ ቅንዋት የፈሰሰውን ደም ልብስህን እንደለበሱ ጣቶችህ ሰላምታ ይገባል። የሞትን ጎርፍ የሚፈልጉ።

ለነዋሪ ውስጥ ይካሄዳል። ልብሷንም በአምስቱ ችንካር የፈሰሰ እንደምን እውነላት የውስጥን ሰላምታ ይገባል። የንግስቷ ነህ ስዕልዋ በጥሩም በፈሰሰ ደም ለተገባውም እምብርት ሰላምታ ይገባል። ሰላሳ ብር እንደ ባርያ በመሸጥን ከዲያብሎስ ጽኑ አገዛዝን የገዛን። የሃይማኖት ራስን ዘውድ መድኃኔዓለም ክርስቶስ ሆይ! ወድሃለ ለአጋሩ ፈረስ የስቅለትን ትጥቅን ይታጠቅን ዘንድ ለወደደው ወገብ ሰላምታ ይገባል። ጭፍሮችን እንዳሰለመዱ ላለሰመሩ ዎችም ጭኖችን ሰላምታ ይገባል። የአቆብ የእጁን ማህተብ የአበ የባህሪ ልጁን ክርስቶስ ሆይ ተቀዳሚ ተከታይ የሌለው ነው። አንድ ያ ልጁንም ዳግመኛ ሁሉ አምላክን ሁሉ አምላክን የሆነ የባሕርይ አባት አብን አመሰግነዋለሁ። ለአብራክ ከስግደት ምልክትን ለተሸከሙት ጉልበቶች ሰላምታ ይገባል። ወደ ፍርድም አደባባይ በጲላጦስ ቤትም ለቆሙት አዲሱ እግሮች ሰላምታ ይገባል። መድኃኒተ ዓለም ክርስቶስ ሆይ ተሰጥሮ እስከ ቀራንዮ እየተደፋ ሄደ። በሄድክበትም ጊዜ የሰቀሉትን ጭፍሮችን ለብሰን ለራሳቸውም መሲል ወለ ስዕሉ እጣንን በተጣጣሉ ጊዜ ተገቼ የመስቀልህንም መከራ አሳተፍም ዘንድም እተመኘው ነበረ። ለሰኮናዊ ከህብረት ነው እንጂ ንፋር ለታገሰው ነው ተረከዘም ሰላምታ ይገባል። የቀደሙ ሰውን አዳም መቃብርን ለረገጠውን ጫማ ሰላምታ ይገባል። መጻተኛ ለምትሆነው ለእኔ ንርስ ቁሌቴ የምትሆነው ኢየሱስ ክርስቶስ ሆይ የሴጣናትን መክፈቻ ቁልፌን የሚፈልጉትን የሞትን ትንቢቶችን እባቡን የተባለውን ዲያብሎስን በመርዘን ቀብቶ ተናገረ።

የስዕሉ ልምላሜ ለጠወለገውን አበባ መልክ ሰላምታ ይገባል። መድሃን ያለን ክርስቶስ ወይ የድል ምልክትን ቅዱስ መስቀልን ወዳለበት ህሊና ሄጄ፤ ይህም ከእንግዳው የፈሰሰው ደም ራሴን ከተደፋው እሾህ አክሊል ጋር በአንድነት ሳስብ፤ የልቡን ዓይነት ህሊናን በሰማያዊ ይኖራል ለጠሃት ነፍስ ከመስቀልና የሞትን ጽዋ ለመቀበል

ፍቅርህን ልቤ እንደ ጦር ሞጋው ለግንዘተ ስጋ ከሽቶ እየተረበረበ ለተገነዘው ስጋ ሰላምታ ይገባል። የጾዛን ገንዘብ ገነትን ለምትገባውን የመቃብር ቦታ ጎሎጎታ ሰላምታ ይገባል። ሉዛ አቅራቢያን በምትሆነው በቀራኒ የተሰቀልከውን የዓለማት መድኃኒትን የመሥዋዕትን በግ መድኃኒያን ክርስቶስ ሆይ እንዳንተን ስለ ጠላቶችንን ቢዛ

ስለ እኛ ነም የተቀረ የተሰቀልከውን መዛህን ያለም ክርስቶስ ሥጋህንን ቀደምህን ጋር ያለ ዋጋን ለሰዎችንም እንዲፍንን ሰጠ። ስብሐት ለከ አምላክ ሆይ፣ በሰውና በመላእክት ልክ ለአንተ ምስጋና ይገባል። አምላኬ ሆይ፣ በሚያበሩትም በከዋክብት ልክ ለአንተ ምስጋና ይገባል። አምላኬ ሆይ፣ ዓለማትን ሁሉ ልክ ለአንተ ምስጋና ይገባል። ንጉሴ ሆይ በዕለታትና በአዝማ ናተልከ ለአንተ ምስጋና ይገባል። በመስቀል ፍጥረትን ሁሉ ድኗልና ለፍጥረታትን ሁሉም ሕይወት ለሆነ መስቀል ምስጋና ይገባል። አቤቱ ጌታዬ መድኃኒዓለም ኢየሱስ ክርስቶስ ሆይ ጠብቀን፣ በነፍስን በድህ በስጋ በሚመጣብን መከራ አድነን። ሀገራችንን ኢትዮጵያ፣ ሕዝበ ክርስቲያንን ጠብቅልን ለዘላለሙ። አሜን አሜን። በእውነት ያላሰት ይሁን ይደረግለን። አሁን ዛ ስፈት ቅዱስ ምክር